ነበልባል ሚዲያ ምንገጠመው ምን ሆኖ ነው? ይህ ወንድማችን እንግዲህ በጣም ጀግና ጎበዝ ጋዜጠኛ ነው። የብዙ ሰዎችን እንባ የጠረገ የብዙ ሰዎችን ሕይወት ያተረፈ ነው። እንግዲህ ብዙ ወንጀለኞችን ደግሞ በሕግ ቁጥጥር ስር እንዲውሉ ያደረገ ወንድማችን ነው ማለት ነው። እናም እንግዲህ ያው ባላወቀው እሱ በሌለበት እንግዲህ እቤት ውስጥ ነው ሬሳ የተገኘው ማለት ነው። ማለት እንግዲህ ማታ ሲገባ ምንም አይነት ነገር እንደሌለና ጧት ሲነሳ ሁለት የወይን መጠጫ ብርጭቆና እንዲሁም ደግሞ ሬሳ ነው እንግዲህ ያገኘው ማለት ነው። ከዚያም እንግዲህ በአፋጣኝ ወደ ፖሊስ ደውሎ ፖሊስም በቦታው ላይ ተገኝቶ እንግዲህ ካሜራም ስላለ ካሜራውን እውልኝ በማለት እንግዲህ ሀቤል ማለት ነው ካሜራው ሲታይ ካሜራው እንዳይሰራ ተደርጎ ተበላሽቷል። ምክንያቱም ካሜራውን ካላጠፉት ወይም ደግሞ ካላበላሹት ካላበላሹት ማንነታቸውን ገልጾ ስለሚያሳይ ያ ደግሞ ነገር እንዳይወጣባቸው፣ ማንነታቸው እንዳይታወቅ ካሜራውን ካበላሹ በኋላ ነው እንግዲህ ሬሳውን አስገብተው ያስቀመጡት ማለት ነው። እናም እንግዲህ በቤት ውስጥ ሬሳ ተገቷን ና ወንጀለኛ ነው ተብሎ እንግዲህ እስር ቤት ገብቶ ነበረ እንግዲህ በዋስ እንደተለቀቀና ይሄንም ደግሞ ያው ያሉት ቀናቶች ትንሽ እንደሆኑ መረጃና ማስረጃ ቶሎ ብሎ አጣርቶ ካላቀረበ ተመልሶ እስር ቤት እንደሚገባ ነው እንግዲህ አቤል የተናገረው ማለት ነው። የምር በጣም ያሳዝናል። በጣም ማለት ነው እንግዲህ መቼም እኒህ ወንጀል የሚሰሩ ሰዎች እሱን ለመጣል እሱን ችግር ውስጥ ለመክተት በቃ ሰልችቶት ይሄን ስራ ይቅርቢ በቃ ምናምን ብሎ ስራውን እንዳቁም ለማድረግ ሆን ብለው ያሴሩት ሴራ ነው። እነሱ ይሄ ወንጀል እየሰሩ የሚያመጡትን ገንዘብ እንደንትን ነው የሚቆጥሩት። እድሜ ለገንዘባቸው ነው የሚሉት። እስር ቤት ገብተው ለራሱ ገንዘባቸውን ከፍለው እንደሚፈቱ አድርገው ነው የሚናገሩት ማለት ነው፣ ሲያዙ ማለት ነው። አሁንም ታዲያ እንግዲህ ገንዘብ የማያደርገው ነገር የለምና ገንዘብ ከፍለው ይችል ይገለው አቤል ቤት እንድትቀመጥ ካደረጉ በኋላ አቤልን ወንጀለኛ ተብሎ እስር ቤት እንዲገባ ችግር ውስጥ እንዲገባ ነው እንግዲህ ያደረጉት ማለት ነው። በጣም ያሳዝናል። አሰላሙ አሌይኩም ወረሀመቱላሂ ወበረካቱ። ሰላም ሰላም። ውድና የተከበራችሁ የቻናል ተመልካቾች ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ ደና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዙ ይትረፍረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አበረታችሁኝ ማለት ነው። ነባር ቤተሰቦችን ስለምታበረታቱኝ ከልብ አመሰግናለሁኝ። እንግዲህ አቤል ወይም ነበልባል ሚዲያ ማለት ነው ይህ ወንድማችን፣ በጣም ጎበዝና ጀግና ወንድማችን ነው ለእውነት ለሀቅ የቆመ ነው። እናም እንግዲህ ከጓደኞቹ ጋር ፕሮግራም እንደነበረና ከእነሱ ጋር ለሰላሳ ለአርባ ደቂቃ ቆይቶ እነሱን ተሰናብቶ ከዛ እንደወጣ ወዲያው ደግሞ የጓደኛው ፍቅረኛ ተከትላ ከኋላ እንደወጣች ነው እንግዲህ ጓደኞቻቸው ሲናገሩ የነበረው አቤል ግን ከኋላ ትከተልም አትከተልም እኔም የሚያውቀው ነገር የለም። ቀድሞ እሱ ወጥቶ ከሄደ በኋላ ያው እንግዲህ ከስራ ባልደረባው ጋር በመሆን ወደ ቤት ሄደው እንግዲህ እዛ የያዘው ኬዝ ኬዝ ስለነበረ እንግዲህ ስለዛ ፋይሎች ምናምን እንትን እያልን ቆይተን ከዛም እሱ ወጥቶ ሄደ። እኔም እቤቴ ያው ማታ ስለሆነ እንግዲህ አለ ያው አደርኩኝ አለ። ጧት ስነሳ ሁለት የወይን መጠጫ ብርጭቆና ሬሳኔ ያገኘሁት አለ። ምንም ነገር ሳላደርግ ቀጥታ ወደ ፖሊስ ነው የደወልኩት አለ። ፖሊሶችም እንግዲህ በቦታው ተገኝተው ሲያጣሩ ያኔ ማለት ካሜራ ቤቱ የነበልባል ቤት ካሜራ የተገጠመ ስለሆነ እንግዲህ ቶሎ ብዬ እስቲ ካሜራውን እዩት ናልኳቸው አለ። እንግዲህ ካሜራው ደግሞ ሲታይ ካሜራው እንዳይሰራ ተደርጎ ተበላሽቷል ማለት ነው። እንግዲህ ይህን ያደረጉት እንግዲህ ምንድን ነው ካሜራው ካልተበላሸ ማንነታቸው እዛ ጋ ስለሚወጣ ያ ነገር እንዳይሆን ደግሞ ቀድመው ካሜራውን እንዳይሰራ አድርገው አበላሽተው ነው እንግዲህ ያንን ሬሳ አስገብተው ያስቀመጡት ማለት ነው እንግዲህ የአቤልን ጓደኛ ፍቅረኛ ነው እንግዲህ ገለው እሱ ቤት ውስጥ አስቀምጠዋት የተገኘው ማለት ነው። አቤልም ታዲያ እንግዲህ ይህን ነገር እሱ እንዳላደረገ ነው እየተናገረ ያለው። ምክንያቱም እኔ አቤል ይሄን ያደርጋል ብለን የምንጠብቀው ሰው አይደለም። ምክንያቱም እሱ ወንጀለኞችን እያሳደደ ብዙዎችን ነጻ እያወጣ እንዴት እሱ ይህን ያደርጋል ብሎ ይታሰባል። የማይሆን ነገር ነው ማለት ነው። ይህንን ሆን ብለው በቃ እሱን ወንጀለኛ አስደርገው እስር ቤት ለማስገባት ይህን ስራ እንዳይሰራ ለማድረግ ፈልገው አቅደው እያደረጉትን ነገር ነው ነው ብዬ ማስበው ይህንን ማለት ነው። እናም እንግዲህ ጓደኛውም እንግዲህ የሟች ፍቅረኛ ማለት ነው ሲደወልለት ስልኩ እንደማይሰራ ነው እንግዲህ አቤል የተናገረው። እንግዲህ ወንድሙም ደግሞ የሟች ፍቅረኛ ወንድም አቤልን አግኝቶ እንግዲህ አቤልን ግብግብ ነው የያዘው። ወንድሜን ካደረክበት አንጣ ልጅቷም ተገላ የተገኘችው አንተ ቤት ነው። ሁሉም ነገር የሚያመራው ወደ አንተ ነው። ስለዚህ ወንድሜንም አንተ ያደረክበት ቦታ አለ አንጣ ነበር እንግዲህ ሲለው የነበረው አቤልም እንግዲህ የእሱ ወንድም የት እንዳለ የሚያውቀው ነገር እንደሌለ እና ስልኩን በተደጋጋሚ ሲደውልለት ስልኩ እንደማይሰራ እሱም እንደሚፈልገው ነበር እንግዲህ ሲነግረው የነበረው። እኔ አሁን እና ጥበቃውና የቤት ሰራተኛዋም እንግዲህ በአቤል ላይ እንደመሰከሩበት ነው እንግዲህ ሲናገር የነበረው ማለት ነው። ታዲያ እንግዲህ ጥበቃውንም አስቀምጦ እንዴት ነው እኔ ባላደረግኩት ባልፈጸምኩት ነገር ላይ የምትመሰክሩት? ምን ባደርጋችሁ ነው? እኔ ለእናንተ ክፉ ነኝ ወይ? እኔ እንዴት እንደዝ ታደርጋላችሁ ብሎ ነበረ የጠየቀው። እንግዲህ ጥበቃውም መልካም ሰው ነህ አንተ፣ ምንም ያደረግከነ ነገር የለም። እኔ ግን ስለዚህ ስለምትለይ ነገር እኔ የለሁበትም፣ ምንም የማውቀው ጉዳይ የለኝም፣ እኔ አላውቅም ግን ሰራተኛዋ እኔ በሰው እንጀራ መምጣቱን ስላልፈለግኩ ነው እንጂ አያያዟ ደስ የሚል ነገር አልነበረም። ለብዙ ሰዓት ስልክ ታወራለች፣ እሱ ቅዳ ቶሎ አትመለስም፣ ከብዙ ወንዶች ጋር ትገናኛለች፣ ታወራለች ነበር እንግዲህ እያለ ሲነግረው የነበረው ማለት ነው። አሁን ላይ እንግዲህ ያችም የቤት ሰራተኛዋም የለችም ጠፍታለች፣ የት እንዳለች አይታወቅም። እንዲሁም ደግሞ የሟች ፍቅረኛ የአቤል ጓደኛ ማለት ነው። እሱም እንደዚሁ ስልኩን አጥፍቶ የለም ማለት ነው። እንግዲህ ወንድሙም ወንድሜን የታደርገው ነው አንጣ ወንድሜን ካደረክበት እያለ ነበር እንግዲህ አቤልን ሲጠይቀው የነበረው። አቤልም ልትተባበሩኝ ከቻላችሁ እባካችሁ ተባበሩኝ። እኔ ይሄን ነገር አላደረግኩትም ሆን ብሎ ታቅዶ እኔን ችግር ውስጥ ለማስገባት የተደረገ ነገር ነው። ከቻላችሁ ተባበሩኝና በቃ እሱም ተገይቶ ያችም ሰራተኛዋም የለችም ተገይታ እሷም ያለው ነገር ተጣርቶ እውነቱ እንዲወጣ እኔ የእስር ቤት ብገባ ምንም ማለት አይደለም። ግን ደግሞ እኔ የእስር ቤት ገባው ማለት የሟች ገዳይ እንደፈለገ ይሆናል ማለት ነው ስለዚህ ይሄ ደግሞ መሆን የለበትም። እኔ የሟች የሟች ገዳይን ፈልጌ እንደምን ብዬ ማገኘት ማገኘቴ አይቀርም ነበር እንግዲህ ሲል የነበረው ማለት ነው። እንግዲህ ይች ሰራተኛ የጠፋችበት ምክንያት እጁ አለበት ማለት ነው። እንዲሁም ደግሞ የሟች ፍቅረኛ ስልኩን አጥፍቶ እየጠፋበት ምክንያት የሆነ ችግር አለ ማለት ነው እንግዲህ ጓደኞቻቸውም ሲናገሩ ወዲያው እሷ ወታ እንደሄደች ስልክ ተደውሎለት አናግሮ የሆነ እንደ ቁጣ ነገር እንትን ሲል እንደነበረ ሲያሳይ እንደነበረ ፊቱ ላይ ጥሩ ነገር እንዳልታየ ነው እንግዲህ ሲናገሩ የነበረው ይሄ ማለት እንግዲህ የሆነ የሚያጠራጥር ነገር ይኖራል ማለት ነው። ከነዚህ ከሁለት ሰዎች ከአቤል ከቤት ሰራተኛዋ ጋር እና ከሟች ፍቅረኛ ጋር ማለት ነው። እነዚህ ሰዎች ደግሞ ተገኙ ማለት እውነታው ይወጣል፣ አቤልም ነጻ ይወጣል ማለት ነው። ምክንያቱም አቤል ብዙ ሰዎችን ነፃ እያወጣ ብዙ ወንጀለኞችን ለህግ እያቀረበ ያለ ሰው፣ እሱ ደግሞ ይሄን ያደርጋል ብሎ ማሰብ ይከብዳል። አያደርገውም በፍጹም። አንዳንድ ሰው ተቸግሮ አይታችሁት እሱን ለማገዝ ብላችሁ ጥሩ ነገር ብታደርጉም ዙሩ ለእናንተ ጠላት ሆኖ ታገኙታላችሁ ማለት ነው። ታዲያም እንግዲህ የአቤል አጋዥም እንግዲህ አቤል እንደተናገረው የተገናኙበትን አጋጣሚ ሲናገር ልጅዛ ነበር አለ። መንገድ ላይ እንዲረዳ ጠየቀችኝ አለ። እኔም ታዲያ ለእሷ ቋሚ የሆነ ገቢ የምታገኝበት የሆናታን ብዬ በማሰብ እኔ ቤት እንድትገባና እንድትሰራ ነበር የጠየኳት አለ። በዚህም ተስማምታ ሻለችኝ አለ። ስራዬ ይሄ ይሄ ነው። ስለዚህ እኔን ለማጥቃት የሆነ ነገር ለማድረግ የሚፈልጉ ሰዎች ይኖራሉና ልጅሽን እንትን እንዳይሉብኝ፣ ስለዚህ ልጅሽን ቤተሰብ ጋር አድርሽና እየሰራሽ ልጅሽን አሳድጊ አልኳት አለ። በዚህም ሀሳብ ተስማምታ አለ። የሚያስፈልጋትን ነገር ሁሉን ነገር አሟልቼ ልጇን ወስዳ ቤተሰቦቿ ጋ አስቀምጣ መታ መስራት ጀመረች አለ። እንግዲህ እኔ ሰራተኛ የሚያስፈልገ የሰው ሁኔ አይደለም አለ። እኔ የምበላው የምጠጣውም ውጭ ነው አለ። ምንም አይነት ስራ የለም አለ። ምናልባት ምች ሴት እንግዲህ ልብሱን ብታጥብ የሚኖሩበትን ቤት ብታጸዳ እንጂ ሌላ ከባባድ ስራ የለባትም ማለት ነው። ይህን ነገር ባያመቻችላት መቼም ልጅ ይዛ ጎዳና ላይ ነው ያለችው ማለት ነው። ቤትም ልከራይ ብትል ደግሞ ልጅ ይዛ ቤት ተከራይታ በዚህ ኑሮ ውድነት መኖር አትችልም። ጥሩ ነገር ነበር ያደረገላት ልጇን የምታሳድግበትን መፍትሔ ነበር ያመቻቸላት ማለት ነው። እሷ ግን ያን ሁሉ ነገር ያደረገላትን እረስታ ወደ ጎን ስታ፣ ባላደረገው ባልፈጸመው አድርጎት አልፈጽሟል ብላ መስክራ እንግዲህ ተሰውራለች ማለት ነው። እንግዲህ ጥበቃውም በዚህ ዙሪያ ምንም የሚያውቀው ነገር እንደሌለ ነው ሲናገር የነበረው። እውነትም ይሄ ሰውዬ የሚያውቀው ነገር ከሌለ ነው ማለት ነው የተቀመጠው እንጂ ምናልባትም የሚያውቀው ነገር ቢኖርና ያደረገው ነገር ቢኖር እዚህ ቦታም ላይ አይገኝም ነበር። ልክ እሷ እንደጠፋችው እሱም ይጠፋ ነበረ ማለት ነው። እሷ ግን እንግዲህ ምችም ያለ ምክንያት ዝም ብላ ብድግ ብላ አጠፋም የሆነ እጁ አለበት ማለት ነው። ምናልባትም እነዚህ ሰዎች አቤልን ወንጀለኛ ለማስባል አቤልን ችግር ውስጥ ለማስገባት ፈልገው ገንዘብ ከፍለዋት እንዲትተባበራቸው አድርገዋት ይሆናል። ካሜራው እንዲበላሽ ተባብራቸው ሊሆን ይችላል። በሩን ከፍታ ገብተው ሬሳውን አስቀምጠው እንዲወጡም ተባብራቸው ሊሆን ይችላል ማለት ነው። ስለዚህ እጇ ቢኖርበት ነው ይች ሴት የጠፋችው ማለት ነው። እናም እንግዲህ ይችም ሰራተኛ ተገይታ የሟች ፍቅረኛም ተገይቶ ደግሞ በእነሱ ላይ ማጣሪያ ተደርጎ እውነቱ ይወጣል ብዬ ተስፋ አድርጋለሁ። የሟችም ሐቋ ይወጣላታል፣ አቤልም ደግሞ ነፃ ይወጣል ብዬ ተስፋ አድርጋለሁ ማለት ነው። ለእሱ ይህ አይገባውም። የምር ይሄ የሚገባው ሰው አይደለም። እሱ ብዙ መስዋዕት እየከፈለ ራሱን አሳልፎ እየሰጠ ስንት ዋጋ እየከፈለ ስንት ችግር እየደረሰበት ስንት መከራን እያየ ወንጀለኞችን አሳልፎ ለሕግ እየሰጠ እነዛን የተበደሉትን በደል የተፈጸመባቸውን ሰዎች ደግሞ ነፃ እያወጣ ያለ ሰው ይሄን ያደርጋል ብሎ ለማሰብ በጣም በጣም ይከብዳል ማለት ነው። ስለዚህ እውነቱ ሀቁ ወጥቶ ደግሞ ነፃ ወጥቶ የምናየው ያድርገን ማለት ነው። ደግሞ እንደምናየው ተስፋ አደርጋለሁ እና ውድ ተመልካቾች የዛሬ ቪዲዮ ይህን ይመስላል። ወዳችሁና በቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁኝ። እንግዲህ ለቻናሉ አዲስ ሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ አበረታቱኝ ማለት ነው። ሀሳብ አስተያየታችሁንም ኮሜንት ላይ እያስቀምጣችሁ ማለት ነው። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።